ኦሪት ዘኍልቍ ምዕራፍ አስራ አራት ተራ ቁጥር አንድ ሕዝብ እስራኤል ማኅበሩም ሁሉ ድምፃቸውን ከፍ አድርገው ጮኹ። ሕዝቡም ሁሉ በዚያች ሌሊት አለቀሱ። ምድረ ርስትን ሰልሉ ተብለው የተላኩት ሰዎች ምድረ ርስትን ሰልለው ከመጡ በኋላ በሀገሪቱ ያሉት ሰዎች ኃያላን እንደሆኑ ያቺን አገር መውረስ እንደማይቻላቸው አስፈርተው አስገርመው ስለነገሯቸው በዚህ ምክንያት ሕዝብ እስራኤል አለቀሱ። ኦሪት ዘውል ምዕራፍ አስራ ሶስት ከቁጥር አራት ጀምሮ እስከ ሰላሳ ሶስት ድረስ የተመዘገበውን ተመልከቱት። ተራ ቁጥር ሁለት የእስራኤልም ልጆች ሁሉ በሙሴና በአሮን ላይ በዚያን ጊዜ አጉረብ መረሙባቸው። ማኅበሩም ሁሉ በግብፅ ምድር ሳለን ምነው በሞት ንኑሮ ወይም በዚህ ምድረ በዳ ምንነው በሞት ንኑሮ አሉ። ተራ ቁጥር ሶስት እግዚአብሔርም በሰይፍ እንሞት ዘንድ ወደዚህ ምድር ለምን ያገባናል? ሴቶቻችንንና ልጆቻችንን ምርኮ ሴቶቻችንና ልጆቻችን ምርኮ ይሆናሉ ወደ ግብፅ ምድር መመለስ አይሻለንምን? አሏቸው። ተራ ቁጥር አራት እርስ በርሳቸው ኑ አለቃ ሹመን ወደ ግብፅ ምድር እንመለስ ተባባሉ። ተራ ቁጥር አምስት ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግምባራቸው ወደቁ። ተራ ቁጥር ስድስት ምድርን ከሰለሉት ጋር የነበሩት የነዌ ልጅ እያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ተራ ቁጥር ሰባት ለእስራኤልም ልጆች ማይበር ሁሉ ዙረን የሰለልናት ምድር እጅግ በጣም መልካም ናት አሏቸው። ተራ ቁጥር ስምንት እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያስገባናል አሏቸው፣ እርሷንም ይሰጠናል አሏቸው። ተራ ቁጥር ዘጠኝ ነገር ግን በእግዚአብሔር ላይ አታምፁ እንደ እንጀራ ይሆኑልናልና የምድሪቱን ሰዎች አትፍሯቸው፣ አሏቸው ከላያቸው ተገፏል። እግዚአብሔርም ከእኛ ጋር ነው፣ አትፍሯቸው ብለው እስራኤልን አጽናኗቸው። ተራ ቁጥር አስር ማኅበሩም ሁሉ ማኅበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩባቸው። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። ተራ ቁጥር አስራ አንድ እግዚአብሔርም በዚያን ጊዜ ሙሴን እንዲህ አለው፣ ይሄ ሕዝብ እስከ መቼ ድረስ ይንቀኛል? በፊቱ ስጥ ባደረግኩት ታምራት ሁሉ እስከ መቼ ነው የማያምንብኝ? አለው። ተራ ቁጥር አስራ ሁለት ከርስታቸው አጠፋቸው ዘንድ በቸነፈርም እመታቸዋለሁ፣ አንተንም ከእነርሱ ለይቼ ከዚህ ለሚበዛ ሕዝብና ለሚጠመክር ሕዝብ አለቃ አደርግሃለሁ አለው። ተራ ቁጥር አሥራ ሶስት ሙሴም እግዚአብሔርን እንዲህ አለው። ግብፃውያን ይህን ነገር ይሰማሉ፣ ይህን ሕዝብ ከመካከላቸው በኃይልህ አውጥተኸዋልና ተራ ቁጥር አስራ አራት ለዚህችም ምድር ሰዎች ይናገራሉ። አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንክ ሰምተዋል። አንተም አቤቱ በፊት አንተም አቤቱ ፊት ለፊት ተገልጣል። ደመናህም በላያቸው ቁሟል። በቀንም በቀንም በደመና አምድ በሌሊትም በእሳት አምድ በፊታቸው ስትሄድ ታይታል አለው። ራ ቁጥር አስራ አምስት ይህንን ህዝብ እንደ አንድ ሰው ብትገድል ዝናህን የሰሙ አሕዛብ እግዚአብሔር ይህንን ህዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና፣ በምድረ በዳ ገደላቸው ብለው ይናገራሉ አለው። ተራቁጥር አስራ ሰባት እና አስራ ስምንት አሁን መባክ ሆይ እግዚአብሔር ሆይ አንተ ታጋሽና ምረትህ የበዛ አበሳንና መተላለፍን ይቅር የምትል ኃጢአተኞችንም ከቶ የምታነጻ የአባቶችን ኃጢአት እስከ ሦስትና እስከ አራት ትውልድ ድረስ በልጆች ላይ የምታመጣነህ የምታመጣነህ አለው። እንደ ተናገር የጌታ ኃይል ታላቅ የጌትነትህ ኃይል ታላቅ ይሁን አለ። ተራቁጥር አስራ ዘጠኝ ይህንን ሕዝብ ከግብጽ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው እባክ አሁንም እንደ ምረት ብዛት የዚህን ሕዝብ ኃጢአት ይቅር በል አለ። ተራ ቁጥር አያ እግዚአብሔርም እንዲህ አለ እንደ ቃልህ ይቅር እላ እላለሁኝ አለ። ተራ ቁጥር አያ ሁለት ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል አለ ተራ ቁጥር ሃያ ሁለት በግብፅ ምድርና በምድረ በዳ ያደረግኩትን ታምራቴንና ክብሬን ያዩ ዘንድ ያዩ እነዚህ ሰዎች ሁሉ አስር ጊዜ ስለ ተፈታተኑኝ ነገሬን አልሰሙም አለው ተራ ቁጥር ሃያ ሶስት በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም። ከእነርሱም የናቀኝ ሁሉ የናቀኝ ሰው ሁሉ ያችን ምድር አያያትም፣ አይረግጣትም፣ አይገባባትም አለው። ተራ ቁጥር አራት ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገበዋለሁ አለ። ዘሩም የስቱም ዘሪያችን ምድር የወርሳታል አለ። ተራ ቁጥር ሃያ አምስት አማሌቅና ከነአናዊውም በሸለቆ ውስጥ ተቀምጧል። በነገው ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ አለው። ተራ ቁጥር ሃያ ስድስት እግዚአብሔር ሙሴንና አሮን እንዲህ ብሎ ተናገራቸው። ተራ ቁጥር ሃያ ሰባት የሚያጉረመርምብኝን ይህንን ክፉ ሕዝብ እስከ መቼት ታገሰዋለሁ። በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰምቻለሁ አላቸው ትራ ቁጥራ ስምንት እንዲህ በላቸው እኔ ያውነኝና በጆሮዬ እንደ ተናገራችሁት እንዲሁ በእውነት አዘርግባችኋለሁ ይላል እግዚአብሔር ብለህ ነገራቸው አለው ትራ ቁጥራ ዘጠኝ በድኖቻችሁ በዚህ ምድረ በዳ ይወድቃሉ። የተቆጠራችሁ ሁሉ እንደ ቁጥራችሁ ከሀያ ዓመት ጀምሮ ከዚያ በላይ የሆነ ሁሉ እናንተ ያጉረመረማችሁብኝ ሁሉ በዚህ በረሃ እንደ ቅጠል ተረግፋላችሁ በላቸው አለው። ተራ ቁጥር ሰላሳ። ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልሁላችሁ ምድር በእውነት እናንተን አላስገባችሁም። አትገቡም በምድረ በዳ ትቀራላችሁ እንጂ በላቸዋለው። ተራ ቁጥር ሰላሳ አንድ ምርኮኛ ይሆናሉ ያላችኋቸውን ምርኮኛ ይሆናሉ ያላችኋቸውን ልጆቻችሁን እነርሱን ግን አስገባቸዋለሁ። እናንተም የናቃችኋትን ምድር እነሱ ያይዋታል፣ እነሱ ይወርሷታል አለ። ተራ ቁጥር ሰላሳ ሁለት እናንተ ግን በድኖቻችሁ በዚህ በምድረ በዳ ወድቀው ይቀራሉ አላቸው። ተራ ቁጥር ሰላሳ ሶስት ልጆቻችሁም በምድረ በዳ አርባ ዓመት ይበዘበዛሉ በድኖቻችሁም በምድረ በዳ እስከሚጠፉ ድረስ ግልሙትናችሁን ይሸከማሉ አላቸው። ተራ ቁጥር ሰላሳ አራት ምድርቱን የሰለላችሁባት ቀን ቁጥር አርባ ቀን ስለ አንድ ቀንም አንድ ዓመት ኀጢአታችሁን አርባ ዓመት ትሸከማላችሁ፣ ቁጣዬንም የንጃን ጊዜ ታውቃላችሁ አላቸው። ተራ ቁጥር ሰላሳ አምስት እኔ እግዚአብሔር በእኔ ላይ በተሰበሰበ በዚህ ክፉ ማኅበር ሁሉ ላይ እንዲህ አደርጋለሁ ብዬ ተናገርሁ። በዚህ ምድረ በዳ ያልቃሉ፣ በዚያም ይሞታሉ። ተራ ቁጥር 36 ምድሪቱንም ሊሰልኑ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬም ስለ ምድሪቱ እያወሩ በእርሱ ላይ ማኅበሩ ሁሉ እንዳጉረመርሙ ያደረጉት ሰዎች ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ። ተራ ቁጥር 38 ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነዌ ልጅ እያሱና የወፎን የልጅ ካሌ በሕይወት ቆዩ። ተራ ቁጥር 39 ሙሴም ይህን ለእስራኤል ልጆች ሁሉ ተናገረ፣ ሕዝቡም እጅግ አዘኑ። ተራ ቁጥር አርባ በበነጋውም ማልደው ተነሱ ወደ ተራራው ራስ ወጥተው፣ እነሆ መጣን እኛ በድለናልና እግዚአብሔር ወዳለው ስፍራ እንወጣለን አሉ። ተራ ቁጥር አርባን ሙሴም እንዲህ አለ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? አይጠቅማችሁም አላቸው። ተራ ቁጥር አርባ ሁለት እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አላቸው። ተራ ቁጥር አርባ ሶስት አማሊቃዊና ከነአናዊ በፊታችሁ ናቸውና በሰይፍ ተወድቃላችሁ፣ ትሞታላችሁ አትሂዱ አላቸው። እግዚአብሔርን ከመከተል ተመልሳችኋልና እግዚአብሔር ከእናንተ ጋር አይሆንም አላቸው። እግዚአብሔርን የናቀ ትውልድ እግዚአብሔር አውሮት እንዳለ የማያምን ትውልድ በጠላት እጅ ነውና የሚወድቀው። ተራ ቁጥር አርባ አራት እነርሱ ግን ወደ ተራራው ራስ ሊወጡ ደፈሩ። ነገር ግን የእግዚአብሔር ቃል ኪዳን ታቦትና ሙሴ ከሰፈሩ አልተነሱም። ተራ ቁጥር አርባ አምስት በዚያም ተራ